እንግዲህ ኻሊብ ለትሁት ቀለበት አሰረላት። በቲና ንዴት እንግዲህ ኻሊብ ወደ ትሁት ቀረበ። ቲና ኻሊብን ከዚች ዓለም ለማሰናበት እያደረገችው ጥረት ከባድ ስለሆነ የእሷን እንጥል የምበጥሰው ሰው በጉልበት ወይም ደግሞ እሷን በመደብደብ ሳይሆን፣ አሁን ትልቅ በቀል ማለት ትሁትን ዓይኗ እያየ ቀለበት ማሰር ነው በማለትም ራሱን አሳመነ። ከዛም ሀሳቡን ወደ አባባ አቀረበው። አባባ ህልማቸው ነበር ትሁት የሱ ሚስት እንድትሆን። እናም ምን አሉት? ደነገጡም። አዎ አባዬ፣ ማድረግ ያለብኝን ነገር ማድረግ አለብኝ። ስለዚህ የቲናንን ጥን ለመበጠስ ግዴታ ለትሁት ቀለበት ማድረግ አለብኝ አለ ፈጣሪ ኮ አንዳንዴ ይወደኛል እምለው በምክንያት ነው ትሁት ተነስሟ ትሁት ነው ሁሉንም ነገር የምትችል የተሟላይ ሴት ናት እውነት ፈጣሪ ይወደኛል ጸለቴን ተቀብሎኛል አለ አባባ ምን ይህን ያክል ትጓጓ ነበር አለው አዎ በማለትም መለሰለት አሁን ቲና ያቀደችው እቅድ ኻሊብን መርዝ አጠጥታ ለመግደል በተሳካላት ሁኔታ ልታደርግ ስትሯሯጥ ግን ኻሊብ ነቅቶባታል። ትሁት ደግሞ መቶ በመቶ ትጠብቀኛለች። ስለዚህ ትሁትን እቲና ፊት ቀለበት ማሰር አለብኝ ሲለው አባትዮውም አምነህብን ነው ሲልም አዎ አባዬ፣ ምን ይወጣላታል? ቆንጅዬ፣ ባለሙያ፣ መልካም ሴት ናት፣ ሩህሩህ አለው። ፈጣሪ ተመስገን በማለትም በደስታ እቲና ፊትና እዳን ፊት ቀለበታቸውን ለትሁት አሰሩላት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልዩ ሰላማችሁ ይብዛለኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርት ይዤ መጥቻለሁ ማለት ነው። እንግዲህ ዛሬ ደስ የሚል ነገር ይዘመተናል። እሱም ምንድን ነው? ኻሊብ በንዴት እንግዲህ ቲና ባደረገችበት ግፍ በተደጋጋሚ በመናደድም ትሁትን የግሌ ማድረግ አለብኝ በማለትም ዛሬ የቲና መጥፎ ሴራ ወደ ትሁት እንዲቀርብ ካሊብን አድርጎታል። እናም ካሊብ ለትሁት ቀለበት ለማሰር እጇን እጁን ሲዘረጋ ቀለበቱን ይዞ ዋክሽን ፍቅሬን ተቀበይ ብሎ በተንበረከከበት ሰዓት ትሁት የሰማችውም የጠረጠራችውም ነገር ምንም ነገር የለም እና ያንን ነገር ስታይ በጣም ደነገጠች፣ ተብረከረከች። አይዞሽ፣ አትፍሪ እንኳን አንቺንና ይቺን አረመኔ ቲናንም አልጎዳውም፣ እመኝ፣ መቼም አልጎዳሽም አላት። አባባም ልጄ እንደማታሳፍሬን ተስፋ አደርጋለሁ። በእርግጥ ለአንቺ ይሄ ትልቅ ጉብዳ ነው። አንቺ ደግሞ ይሄ ሳይሆን ከዚህም በላይ ይገባሻል። እኛን ከመጥፎ ነገር እየጠበቅሽ ራስሽን ሰውተሽ እዚህ ደረጃ አድርሰሽናል። ለአንቺ አይደለም የቤት መቤት ማድረግ ይቅርና ሌላም ነገር ቢደረግልሽ ምንም ነገር የሚያንስብሽ ነገር የለም አላት። አባዬ ምን እንደምል አላውቅም አለችው። ባለፈው እኮ ነግሬሽ ነበረ ቁጭ ብዬ እኔ አባትሽ ድርሽ አለሁ ብዬ። ስለዚህ አንቺን ደግሞ ለልጄ መዳሬ ያኮራኛል እንጂ አያሳፍረኝም አለች። ከዛም ላስብበት ስትልም ትውቴ አይቃለሁ ግን ደግሞ ቢሆንም ኻሊብ አንቺን ጎርቶ ወይ ጎዳሽ፣ እመኝ እሱን ኮቢ ጎዳሽ፣ እኔ እመኝ እንድ ጎዳሽ አላደርግም አላት። አባባ ተወትም ከብዙ ዝምታ በኋላና ከድንጋጤ በኋላ እሽ በቃ ተነስ ከመሬት በማለትም ኻሊብን ያዛረገችው፣ ተመሬት አልነሳም እሽ ብለሽኝ ቀለበትሽን እስካላጠለቅሽ ድረስ አላት። እሽ በቃ ይኸው አለችና ና እጇን ዘረጋችለት። አባባ የዚህን ጊዜ ወደ ሰማይ ዘለለ። ትሁትና ኻሊብ አሁን በቀለበት ውስጥ ይገኛሉ። አሁን ለቀጣይ ደግሞ ቤተሰቦቿ ጋር ልካ አባቷን አስፈቅዳ ሕጋዊ ባሏና ሕጋዊ ሚስቱ እንደሚሆኑ ለአባባ ነገረችው። አባባም ከ ትዳር ወይም ደግሞ በክብር ቤተሰቦችሽ ከመጠየቃቸው በፊት ሌላ ነገር እንድፈጠርም አልፈልግም። ሌላ ነገር ውስጥም እንድትገቡ አልፈልግም። ስለዚህ አባትሽን በክብር ሄጄ ጠይቄ አሳምኜ ከዛ በኋላ ወደ ትዳራችሁ እውነተኛ ህይወታችሁን ትኖራላችሁ ብሎም አሳመናት። እሷም በደስታ ተቀበለች። ይህንን ያየችው ቲና በገዛ እጇ ራሷን እንዳረከሰች እና ራሷን ዝቅ እንዳደረገችም ተሰማት። ግን ቲና ምንም ይሁን ምንም፣ አሁንም ኻሊብን ለማጥፋት ትሞክራለች። አሁን ደግሞ ዳኔን ጭራሹንም እየከዳችው ይመስለዋል ሲያስበው እሷም በአሁኑ ሰዓት የምታደርጊውን ነገር በሙሉ ለእኔ ንገሪ እባክሽን ልለምንሽ ሌላ ችግር፣ ሌላ ጣጣ ውስጥ መግባት የለብንም፣ አላት ኻሊብ። እኔ ላይ ተጫውቶ ዝም ብዬ ማልፈውና ምቶ አይደለም፣ ያንንም ብስብስ ሽማግሌ ሳልደፋው የቤቱን ሰው በሙሉ ሳልጨርስ፣ አለችው። እባክሽን ቲና፣ እባክሽን አላት። እሺ፣ ንገሪ፣ ቢያንስ የምታቅጅውን እቅድ። አንተ ማስገባት አልፈልግም። ማድረግ ያለብኝን በራሴ እንዳደርግ እፈልጋለሁ። አታፈቅሪኝም አላት ኤውልክ አንዳንድ ጊዜ ከራስ በላይ ማፍቀርም ባሪያ ያደርጋል አለችው ምን አዎ ራስን መግደል ነው ሁሉንም እገላለሁ አንተንም ጭምር እኔን በፍቅር መሆን አለበት የምትገይው ሲላትም በፍቅር መገደል ባሪያነት በነጻነት ግዛይ ብሎ ራስን ማሳልፎ መስጠት ነው አለችው ኧረ ቴና ምን እየሆንሽ ነው? እኔ ኮልሻለሁ አላት። እባክህ አንተም ብትሆን እንደዛው አሁን ግን አፈቅራለሁ፣ አልክድህም። ግን ከምንም በላይ ቅድሚያ ከፍቅርም በላይ ገንዘብ መሆን እንዳለበት አምኛለሁ አለችው። እሺ ምን ልታደርጊ ነው? ሲላትም ይኸውልህ ማድረግ ያለብኝን ነገር እራሱ ያደርጋል፣ ምንም አላደርግም። አሁን ትሁትም ኻሊብም፣ አባቱም፣ ሁሉም ሰው አሸንፎኛል አንተም ጭምር አለችው። ከዛም ተሸንፌያለሁ ስትለው ኧረ እባክሽን ቴናቴ አላት። ስለዚህ ተሸንፌ እንደማልቀር አሳያለሁ አለችው። ከዛም አሁን ዳኒ ለትሁት ሄዶ እባክሽን ተጠንቀቂ ትሁት እኔ የምነግርሽ ምን አለችህ? እዩልሽ ቴና የሆነ ነገር አስባለች መሰለኝ በጣም እየተለሳለሰች ነው። በጣም ትልቅ ለውጥ አይቼባታለሁ። ስለዚህ ራስሽን ብትጠብቂ ነው የሚሻልሽ ሀላት ማለት አልገባኝም እ እያሽቃበት ክላት ሙድ እያያስክላት ነው አለችው። እኔ መሆን ያለበትን ነገር ያደር እየነገርኩሽ ነው እኔም ላይ ጭምር ተቀይራለች። ሃላት ኦ እንግዲህ እና ያለና የምታደርገውን አለችው። ከዛ እሱም ተጠንቀቂ እሷ አንድ ነገር ሳታስብ እንደዚያ ትለሳለስም ስለዚህ ራሱሽን ብትጠብቂ ነው የሚሻልሽ አላት እሷም እሺ ስለ ነገርከኝ አመሰግናለሁ አለችው እና አሁን ላይ አባባ በእጅጉ በትሁት እና በካሌብ ፍላጎት አንድ ጋር መሆናቸው በጣም ደስ ብሎታል ሀሳቢም እቅድም ይችን ትመስል ልጅ እኔ ቤት ውስጥ አገልግላ በዛ ላይ ደግሞ ለእኔ ብዙ ዋጋ ከፍላ ለልጅም ክፉ ነገር እንዳይነካው ከጠላቶቹ ተከላክላ እዚህ ደረጃ ያደረሰችን ልጅ በአንድ ቤተሰብ መቀላቀሏና ይህ ልጄ ንግስት መሆኗ እጅግ ከምንም በላይ አስደስቶኛል። ፈጣሪ ሆይ ተመስገን እያለ አቧቧም እንግዲህ ፈጣሪውን ያመሰግናል። ቲና ወደፊት ያቀደችውና ዓላማ ምንድን ነው? ቲና አሁንም ቢሆን ፍቅር ሳይሆን በነኻሊብ በኩል ገንዘብ ስላሳበዳት ይችን አራት መቶ ሺ ብር ከላከላት በኋላ ለጊዜው መንቀሳቀሻ እና መጥፎ ወጥመዷን የምታቀድበት ብር ይችን ስላገኘች ቀጣውን ደግሞ የኳሱ ሜዳ እኔ አሸንፋለሁ። ቲና ለምንም እንዳትሸነፊ። ዛሬ ቢያገባት ነገ አውጥቶ ይጥላታል። ምክንያቱም ይህቺ ገረዱ አድርጎ ነው እንጂ የሚያኖራት እያለችም ትጨፍራለች። የቲና ንዴት በእርግጥ በጣም ወደር የሌለውና ልክ የሌለው ነው። ግን ቢሆንም አማራጭ አይኖራትም፣ ያው ሰውን ከማጥፋት ውጭ ማለት ነው። አሁንም አላማዋም ስራዋም ኻሊብንና አባቱን እንዲሁም ትሁትን ከዚች ምድር ለማጥፋት ነው። ግን እነሱ በእሷ እቅድ አስቀድመው እያከሹፉባት ይገኛሉ። አንዱን ስታቅድ አካሂዷን። ምክንያቱም ጠላትህን በሩቅ ሆነ ሳይሆን የምትጋፈጠው እስርህ ይዘህ ነው የሚለውን አባባ ተጠቅሞበታል። በእርግጥ ኻሊብ ከዛ ቤት ወጥተው እሷና ዳኒ በርቀት እንዲሆኑለት ይፈልጋል። አባባ ደግሞ የሚያምነው ጠላቶቻችን እስራችን ሆነው የሚያደርጉትን እያንዳንዱ እንቅስቃሴ መከታተል እንችላለን፣ ነገር ግን ርቀት ላይ ከሆኑ ግን ምን እንደሚያስቡ ምን እንደሚያደርጉ ስለማናቅ በርቁ የሚለው ነገር እኔ ጋ ይሰራም፣ በማለትም ኻሊብን አሳመነው አባባ አባባም ይህን ሲለው ኻሊብ ለካ ይህም አለ በቃ አሁን እንደሆን የተቃጠለውን አንጀቴን አርሻው አለሁ። እንደፈለገኝ ትሆን በቃ። እሷማ ራት ግብዣ ብላ እኔን ከዚች ዓለም ለማሰናበት ነበረ፣ እናም ገንዘብ ለመውሰር ነበረ ግን ደግሞ አልተሳካላትም። ያሳዝናል አለ። ከዛም አየህ፣ ተጠንቀቅ። ለውሳኔ ችኩላት ትሆን፣ እረጋበል የምልህ ለዚህ ነው። አስበኋል። እቤት ውስጥ ባይሆን እውጭ ቢሆን እንዴት እንደሆነ፣ ስለዚህ መጠንቀቅ አለብህ። አሁንም ቢሆን እኔ ከራቱ በስተጀርባ ይሆን ነገር እንዳቀደች ስለማቅ፣ ተው ይቅርብህ፣ ብሩን ከሰጠህ ብዬ ነበር። አንተ ግን ምንም አታመጣ በሚል ተልከሻ ሀሳብ ራስን አሳልፈ ሰጥተህ ነበረ። ከመሞት መሰንበት ይባላል በማለትም አባባ ልጁን መከረ። ቻናሉን ሰብስክራይብ እያደረጋችሁ